ምጣል አንድ ኳስ በአንድ ኳስ እንዴት ነው ጎል የምጠብቀው? ቢያንስ የለም የሚባል እያንዳንዱ አንዳንድ ኳስ ቢሰጣቸው እያንዳንዱ የራሳቸው ኳስ ቢጫወቱ። ምክንያቱም አንዱ ቢያንስ ከዛ ከሁለት ኳስ አንድ ኳስ ቢያንስ አንድ አምስት ጎል አይጠፋም ብዬ አስባለሁ። ሁሉም የራሰው ይጫወት በነፃን ናቸው። ሰላም ሰላም! ውድ የቶሚ ፕላስ ቲዩብ ተከታታዮች፣ ቶሚ ፕላስ ቲዩብ ዛሬም እንግዲህ የተለያዩ ጉዳዮችን ይዞላችሁ መጥቷል። ዛሬም የምንወያይበት ርዕስ ምንድን ነው? ስለ ኢትዮጵያ እግር ኳስ ነው። የኢትዮጵያ እግር ኳስ እንግዲህ እንደምናውቀው ከቅርብ ጊዜ ወዲህ በጣም በጣም እየወረደ ይገኛል። ውጤትም እየጠፋ ይገኛል። ለዚህም የተለያየ ምክንያት እየተነሳ ይገኛል። የኢትዮጵያ እግር ኳስ ለምን ውጤት ጠፋ የሚለውን ነገር ለመወያየት ባልደረባዬ ቶሚ ከዲሼና ጊዜያዊ ስቱዲዮ የራሱን ማብራሪያ ሊሰጥ መስመር ላይ ነው የሚገኘው ባልደረባ ቶሚ እንግዲህ ላለፉት ሀያ ዓመታት ስለ ኳስ እና ኳስ ነክ ነገሮች ብዙ ብዙ ጥናትና ምርምር ሲያደርግ የቆየ ሰው ነው። ስፖርት ደግሞ ሶስተኛ ዲግሪ ያለው ሰው ነው። ስለዚህ ስለ ኢትዮጵያ እግር ኳስ ውጤት የጠፋበትን ምክንያት የራሱን ማብራሪያ የሚሰጥ ይሆናል። ኦኬ አመሰግናለሁ፣ ባልደረባ ውቃዮ። አንተ እንዳነሳው ነው ኢትዮጵያ እግር ኳስ ፌዴሬሽን ብዙ ጊዜ ሆኗል፣ እኔ አንዳንድ ሀሳቦችን ሰጥቻለሁ። ኢትዮጵያ እግር ኳስ በየዓመቱ እያሻሻለ አይደለም፣ ከበፊቱ እንደውም ዝቅ ያለ ውጤት እያስመዘገበ ይገኛል። ያ ደግሞ አንዳንድ የአፍሪካ ሀገራት ጋር ስንጻጸር እኛ በእርግጥ ለመውራትም አንዳንዴ ሞራል የለንም። አንዳንድ ምክንያቶች ነበሩ። ኢትዮጵያ እንደዚህ ብታረግ ያ ነገር ይቀርፋል ብዬ አስባለሁ። ከኢትዮጵያ ጋር የሚጫወቱ ሌላ ሀገራዎች የኛ አስራ አንድ የእነሱ አስራ አንድ ናቸው። ደግሞ አስራ አንድ አስራ አንድ ሀያ ሁለት ተጫዋቾች ናቸው። ለዛ ሀያ ሁለት ተጫዋቾች ምጣል አንድ ኳስ በአንድ ኳስ እንዴት ነው ጎል የምጠብቀው? ቢያንስ የለ የሚባል እያንዳንዱ አንዳንድ ኳስ ብሰጣቸው እያንዳንዱ የራሳቸው ኳስ ቢጫወቱ ምክንያቱም አንዱ ቢያንስ ከዛ ከሀያ ሁለት ኳስ አንድ ኳስ ቢያንስ አንድ አምስት ጎል አይጠፋም ብዬ አስባለሁ። ጎል ይገባል። ምክንያቱም ሀያ ሁለት ሁሉ የራሰው ይጫወት በነጻነት አሁን አንድ ኳስ ኮን አስባል አንድ ኳስ እንዴት ነው አንድ ኳስ ሁሉ ጋር ደርሳ አንድ ተጫዋች እንዴት ነው ጎል የሚያገኘው? ስለዚህ እግር ኳስ ፌዴሬሽን ይህን አይዲያ ከዚህ ሚዲያ አይቶ ወይም ሌሎችም ይሁን ግለሰብ ደረጃ ቢሆን ይሄ ሚዲያ ዛሬ ዜና ከዜና ሰዓት ጀምሮ ያለውን እንትን አይቶ ያ ነገር ያሻሽላል ብዬ ተስፋ አደርጋለሁ። በትልልቆች ሰውን በትናንቾችም እንደዚህ ሀይ ኳስ ሰጥቶ ቢያጫውትና እነዚህ ተጫዋቾች ደግሞ ሀያ ሁለት ኳስ እየጫውት ቢያድጉ ቢያንስ የጎል ድርቀት በዚህ ይቀነሳል ብዬ ተስፋ አደርጋለሁ። ቢያንስ የሚቀጥሉት አምስት አመታትን እንደዚህ አይነት ፕሮጀክት ይዞ ሊንቀሳቀስ ብዬ ለፌዴሬሽኑ ትልቅ ምስጋና ጋር መልዕክት አስተላልፋለሁ። መልካም ቆይታ።